ደጋግሞ ያደርጋል እንዳቅም እንደሁኔታው ቅድም ባብራራ ነው መሰረት ባላጆ ይቱን የሚለውን ከማመዛዘን ጋር በየዓመቱ ሐጅ ግዴታ ቢሆን የሰው ልጆች አይችሉም ነበር። ከባድም እንደ ሌሎች ዕባዳዎች አይደለም ሐጅ። ሶላት በቀን አምስት ጊዜ ጾም በየአመቱ አንድ ጊዜ ነው። ሐጅም ዘካም እንደዚሁ በአመት አንዴ ነው። የአንዳንድ የንብረት አይነቶች ላይ በአመት ሁለቴም ሶስቴም ዋጅብ ሊሆን ይችላል ኪታቡ ዘካት ላይ ያሳልፋል። ሐጅ ግን በህይወት አንድ ጊዜ ብቻ ለምንድነው እንደሆነ? ሐላፊነቱ ከባድ ለአብዛኛው ሰው ሐጅ የሚደረግበት ስፍራ ሩቅ ነው፣ ገንዘብ ይጠይቃል፣ ጉልበት ይጠይቃል፣ ጤና ይጠይቃል፣ የመንገድን ሰላም መሆን ይጠይቃል ወዘተ። ዲን ልስላም ምክንያታዊ የሆነ ዲን ነው። የሲር የሆነ ገር የሆነ ዲን፣ ከመሰረቱ አላህ ዲኑን ገር አድርጎታል። የታዘዝናቸው ነገሮች በግለሰብ ደረጃ ከከበዱንም የበለጠ እንደገና ይገራል። ሐጅን ራሱ ያልቻለ ሰው መቼ የማይችል ከሆነ በሰው በገንዘብ ያስደልጋል። የሌለው ሰው አቅሙ ቢሞት ሐጅ ላደረክም ተብሎ አይጠየቅም። ዋዱ ኢስላም የሰዎችን ነጻነት የሚነፍ ግማቻል ከባድ ዲን ነው ሃይማኖት ነው ብሎ የሚያስቡ ሰዎች ገብተው ገብተው ስላላይነትው አርካነል እስላም ላይ ሌሎቹም ጉዳዮች ላይ ታይሲርን እንደ ፀሐይ ፍንትው ብሎ እናየዋለን። ተውሂድ ላይ ራሱ ሳይቀር ሙስሊም የሆነ ሰው ሰዎች በሀይል ሊያከፍሩት ከፈለጉ መሳሪያ ደቅ ነው ካልከፈርኩ እንገድልሃለን ካሉት እምቢ ካላቸው ያሉትን ነገር እንደሚያደርጉት እርግጠኛ ከሆነ የኩፍር ቃል በምላሱ ቢናገር ችግር የለም። ኢላ ማን ኡክሪሀ ወቅልቡ ሙጥመኢኑን ኢልኢማን። ተው ይሄ የዲንን ገራገርነት ነው የሚያሳይ ሶላትን ቆሞ መስገድ ግዴታም፣ ያልቻለ ሰው ቁጭ ብሎ ይሰግዳል። ያልቻለ ሰው ጋደም ብሎ ይሰግዳል። ጉዞ ሲወጡ ባለ አራቱን ሁለት አድርጎ መስገድ ይቻላል። ጉብርና ውስጥን መቅረብና አሻን አጣምሮ መስገድ ይቻላል። መንገድ ሲወጡ ሱናን መተው ይቻላል። ሙሉ አጅር ታገኘዋለህ። ባሰግደው ይሄ ተሺር ሶላት ጉዞ ላይ ስትሆን ቂብላ ከጠፋ የምጠይቀውን ሰው ካጣ ቂብላ ይፍላለች። መድገምም የለበህም። ውሃ አጣ አፈር ትጠቀማለህ። ተየሙም ሀገር ውስጥም ሆነ ውሃ አስቸገረ፣ ፈራ ለጤነነት ጥሩ አይደለም ማለት ታማኝ ም ማሞቅ አልቻልክም፣ ቅዝቃዜ ከሆነ ችግሩ፣ አሁንም ተየሙም ታደርጋለ። ልብስ አጣ እርቃንን ትሰግዳል። በዚህ ላይ መዝገድ ግዴታ ነው። ጭቃ ከለከለ፣ ዝናብ ከለከለ፣ ቤት ትሰግዳለህ አጅሩን ታገኘዋለህ። መንገድህ ላይ ለህይወትህ አደጋ እንዳለ እርግጠኛ ሆንክ ቤት መስገድ ትችላለህ። እንዲህ ያለን መቀጠል እንችላለን። ጾመም ላይ ይሆን ያልቻለ ሰው ሌላ ጊዜ ይጾማል። ምንም አይችል ሰው በከፋራ በማብላት የከሳ ዘካም ላይ መጠና እዚያ መጠንም ይሄው ክታብ ላይ የተወሰነውን ዘካም የሚሰበስቡ ሰዎች ለአንተ እንዲተውልህ ታዛብ ነቢያ ሰላም ቴምርን፣ ጥራጥሬን ለራሱ ተውለት በዙሪያው ላሉ ሰዎች ሓጅም ላይ ይህኖ ምናይ ዲንእስላም የራሕሚ ዲን፣ ገራገር የሆነ ዲን ስላልተረዳነውን ሌሎች ውጭ ያሉት ገና ገባ ብሎም ስላላዩት ንው ስላምን የማክረር የማጥበቅ ዲን ነው ብለው እሚያስቡት፣ አብዝተን ከዲኑ ስለራቀን ሱናውን፣ ተውሂዱን፣ ሓኩን በደንብ መያዙ ማጥበቅ ይመስለን እንጂ ያደል

የቦታ ገደብ ኢሕራም የሚደረግበት ቦታ ማለት ነው። ደን ባቡል ማዋቂት ማለት ኢሕራም የሚደረግባቸው ስፍራዎች ማለት ነው። የኢሕራም ስፍራዎች ማለት ነው። ይሄም ሐጅ ላይ የሙስሊሞችን አንድነት አጉልተው ከሚያሳዩ ነፍስቱ ላይ እንዲሁም መካ ደርሶ መመለስ ብቻ ሳይሆን ሐጅ ውስጡ ላይ ብዙ ትምህርቶች አሉት። የወማውን አንድነት የሚያሳይ ነው። የወማውን አንድነት ታዛዥነት የሚያሳይ ነው። በሶላት በጾም አላ እንደታዘዙት ሁሉ ሙስሊሞች በገንዘብም በጉልበትም ሀገርን የሞቀ ቤትና ፍራሽን ትቶ በረሃ ላይ ወጥቶ በመተኛት በመዋል ጭምርም ሙስሊም ጌታውን እንደሚታዘዝ ማሳያ ነው። ሚቃት ደግሞ ራሱን የጫጥ መልስ ያ ምንድን ነው? ሙስሊሞች አንድ ከሚያደርጓቸው ነገሮች አንዱ ሚቃዝ ነው። እኔ ከዚህ ከቤት ያደርጋለሁ፣ አምስት መቶ ኪሎ ሜትር ወጣ ብዬ ያደርጋለሁ። አካስ ገብቼ ባደርግም ችግር አለ አይባል። ዥንጉርጉር አካሄድ የለም። ሰላት ኢማሙ አላሁ አክበር ሲል ወቅቱ ሲገባ እንደሚሰገደው ኢሕራምን ሚደረግባቸው ስፍራ ብቻ ነው። እዚህ ምስትም ደግሞ ሌላ የአላ ራህመትና የሰላም ገራገርነት አለ ከመላው ዓለም የመጡ ሰዎች ሁላችሁም ተሰብስባችሁ ከዱል ሁለይፋ ብቻ ኢህራም አድርጉ። የዓለም ህዝብ ሚቃት ዱል ሁለይፋ ነው ቢባል ሰዎች ይቸገራሉ፣ ቦታም አይበቃቸው። አይ ከየመን ሰዎች ከየለምለም ብቻ ነው ሚቃት ኢህራምን ለይቶ መነሳት የሚቻለው ቢባል ሰዎች መካነ አቋርተው ሄደው የመን ደርሰው ከየመን ነበረ ኢህራም አድርገው እንደገና ወደ ኋላም ይመለሱ ይማል ተባለ። ቱ አቅጣጫ ዋና ዋና የኢህራም ስፍራዎች ይቃቶች ተገድበዋል። ከሰዎች ማግራራት አለበት። እስቲ ጀራሽ ደግሞ ልክ ተደርጎ አንዱ ከቤቱ፣ አንዱ ከሆቴሉ፣ አንዱ ከኤርፖርቱ፣ አንዱ ከመካ ውስጥ ሽንጉርጉር የሆነ ተሄድ እንዲሄዱም የኢህራም ስፍራ ልክ አልተደረገም። አብዝቶም አልጠበቅም አብዝቶም አላላም። በየአቅጣጫው ዋና ዋና ቦታዎች ይመጣሉ። እዚህ ላይ ከዚህ ኢህራም አድርጉ የኢህራም ስፍራቸው ያድርጉ ብለዋል። ደስ የሚለው ደግሞ ሁን

ይበልጥ አላህን እንድናውቅ ወዲናችንን ድንኮራ ያደርገን። ሙስሊሞች ድንጋይ ታምልኩ ይላሉ፣ ራሳቸው በነቂስ ወጥተው በይፋ በአደባባይ በፀሐይ ድንጋይ አምልከው ይመጣሉ ይሉሃል። እነዚህና ሌሎችም የሐጅ ሚስጥሮች ያልገባቸው ሰዎች ነው ይሄ። በትንሹ ከእያንዳንዱ የሐጅ ህግጋት ስር ቁም ነገሮች አሉ፣ ሚስጥሮች አሉ፣ አላማዎች አሉ፣ መቃሲዶች አሉ፣ እንዲሳኩም የሚፈለጉ መቃሲዶች አሉ።